ሎ ድረሽልኝ፣ አክስቴ በጣም ታማ እያጣጣረች ነው ያለችው። እና እኔ ምን ላርግ? ድሮም እንዳንቺ አይነች እኮ ልጅ እያላት ላትታመም ነው አክስቴ። አክስት፣ አክስት ባክሽ፣ ነቃሜ ቆይ፣ ወዳኪን ቤት ኔዳንሽ። አይዞሽ ሉላ፣ መልሽ ይደውላለሁ። ዋገኝን በደንብ እንድታውቂልኝ ፈልጌ ነው። ሰው ስቀጠቅጠልሽ ማታልሹ በዛ ላይ ማታ ምደውልሻለሆነች መልሰሻለሁ ደወልሽም በሰላም ሌላ ምሰራ አስቸኳይ ጉዳይ ነበረ እኮ አሁን ከያሹ ጉዳይ በልቶ አክስትሽ ክንደናት በጣም ታማለች። ለዛ ነበር ማታ አደጋግሜ ደወልኩልሽ። ዶክተሩ በሽታዋ ትንሽ ያሰጋል ብሏል። ያ የፈረደበት ጉበቷን አይደል? ድሮም ሰውነቷን እንደዚህ ሲያባበጥ ገምቼ ነበር። ጉበቷ አይደለም። ዶክተሩ እንዳለ ከሆነ ሁለቱን ኩላሊቷ መስራት አቁሟል። ምን ውይ የኔ እናት ምን አለ ለእኔ ባረገው። የኔ ምስኪን እንደፈለገች ሳትኖር የአማራትን ሳትበላ የአማራትን ሳትለብስ ጭራሽ እያላገች ነው። ምን ነው ውሸት ተናገርኩ? በዚህ ምድር ላይ ድህነትን የሚያህል ትልቅ በሽታ የለም። እሺ፣ እሺ፣ አሁን ይህን ጉዳይን ተውና ስለ ህክምናው እናውራ። የህክምናው ቦርድ የኩላሊት ንቅላ ተከላ በፍጥነት ማድረግ አለባት ብሏል ለዚህ ደግሞ በሚሊዮን የሚቆጠር ገንዘብ ያስፈልጋል። ኩላሊት የሚሰጣትም ሰው ያስፈልጋል። አንቺን ደግሞ ሳይሽ ሁለቱንም የምታሟየ አይመስለኝም። ቆይ እሺ እንበልና ገንዘቡ ተገኘ፣ እንዴት አድርገሽ ኩላሊትሽን ልሰጫት ነው ማለት? ምን ማለት አለው? ነብሰ ጡር ሴት እኮ ነሽ። ምንም እንኳን ስለ ሕክምና ባላቅም፣ እንደዚህ ሆነሽ ግን ኩላሊት መስጠት መስቻ አይመስለኝም። ስለዚህ ልጄን የምትገይበት ትልቅ ምክንያት አገኝሽ ማለት ነው። እኔ አይደለውም ሁኔታዎች ናቸው ይህንን ነገር እንድታደርግ የሚያስገድድሽ። መቼም እንደ እናት ካሳደገችሽ አክስትሽ ይልቅ ገና ያልተወለደ የማታቂውን ልጅ እንደማትመርጪ ተስፋ አለኝ። ገንዘቡ ይገኝ እንጂ ኩላሊቱን ኬትም ብዬ አመጣለሁ። እንዴ የበሬ ኩላሊት አረግሽ እንዴ? ኬትም አመጣለሁ የምትይው ነው ወይስ ለአክስትሽ አካሉን ቆርጦ የሚሰጥ ዘመድ አለሽ? እኔ ከአክስቴ ውጭ፣ አክስቴም ደግሞ ከኔ ውጭ ምንም አይነት ዘመድም ሆነ ወገን የለን። አታስቢ፣ ገንዘቡ ልክ እዛ ቤት እንደገባች ታገኛለሽ። ግን ደግሞ እኔ ይህንን የማደርገው አንቺ በሆድሽ ያለውን ፅንስ ስታስወጪ ብቻ ነው። አንቺ ግን ምን አይነት አረመኔና ጨካኝ ሰው ነሽ? ለነገሩ መጀመሪያ ማወቅ ይሻላል። እንደዛ እያነባሽ ስለ ጓደኛሽ ስታወሪ አላመንኩሽም ነበር። እስካሁን ሱራፌል ሀብቱን ወደ ራሱ አላዘዋወረው። ይልቅ ሰረፍት ብሽ ውሳኔ ላይ ብደርሽ ይሻላል። ወይ አክስትሽን ወይ ደግሞ ደናዋይ

ከሳሚ ጋር ካሁን ካሁን ይጣላሉ ብለሽ በጣም ፈርተሽ ነበር አይደል አይ የጸቡ ጊዜ እንዳበቃ ስላወቅኩ ስጋት አልገባኝም ሳሚም ሉሲም በጣም ደስ ብሏቸው ነው የሄዱት ከዚህ በኋላ ይህን ቤተሰብ የማይረብሽ ነገር ቢፈጠር ደስ ይለኛል እኔም የእኔን ፍቅር ታውቂያለሽ የእኔን ፍቅር ያለአንቺ ህይወቴ ደስታ የለውም አሁን ላይ በጣም ደስተኛ ነኝ ከምል በላይ ውስጤ ሀሴት እያደረገች ነው ግን አሁንም ቢሆን አንድ የቀረን ጥላት አለ ማን ያ ዶክተሩ ነው ከአሁን ከአሁን መጥቶ ሰላማችንን ያደፈርስብናል ብዬ እየፈራው ነው። የሱን ነገር ለኔ እረሳሽው እንዴ? አሁን ላይ እኮ አንድ ሆነናል። ብቻው ምንም ነገር ሊያመጣ አይችልም። በእርግጥ የዶክተሩም ነገር በሰላም ቢፈታ ደስ ይለኝ ነበር፣ ግን ይህ የሚሆን አይመስለኝም። እንዴት ዶክተሩ በቀል ፈልጎ እንደመጣ ነግሬህ የለ። እውነቱን ይመስልሻል? ግን ማለት ይህ ሁሉ ሀብት የዶክተሩ ቤተሰቦች ይመስልሻል? አላውቅም። እኔም አውቀው የሮቤል ቤተሰብና የኔ ቤተሰብ ጥሩ ግንኙነት እንደነበራቸው ነው በእርግጥ የእነሱ ቤተሰብ ከእኛ ቤተሰብ በሀብት ያንሱ ነበር። ግን ምናልባት ሮቤል እውነቱን ቢሆንስ፣ ማለቴ ቤተሰቦች ስም ቤተሰብ ያሰጡት እና የአባቴ ንዳኔ መክፈል አለብኝ። እንዲ እንደ ሀገር እኮ ራስ ምታት የሆነብን ጉዳይ ይሄ ነው። በአባት ጥፋት ልጅ መቀጣት፣ ለዚያውም በተነገረን ተረትና ታሪክ። በእርግጥ ያ ዶክተር ሰላም ዋሮን የሚፈልግ አይመስለኝም። እሱን ተውና ሳሚና ሉሲ ዛሬ ከከተማ ወጣ ብለው እየተዝናኑ እንደሆነ ነገር ያሉ እና አንተም ይዘኝ ከከተማ ወጣ እያርሺ ነው። የራሳችን የሆነ ጥሩ ጊዜ የሚያስፈልገን አይመስልም? ግን እኮ ያንንም ጊዜ እዚህ ማሳለፍ እንችላለን። አሁን የሁሉ ወተና እንዝናናም ለማለት ነው። ደግሞ ልጅ በቶሎ መውለድ ይፈልጋሉ። እንደውም ማታ ከልጆቼ ጋር በህልሜ ስንጫጫ ይቻሉ ይቻለሁ። እኔስ ከአንቺ መውለድ ጠርቼ ይመስልሻል? የፈጣሪ ፈቃድ እንዳለበት ሆኖ፣ ምርመራውን ግን ቶሎ እንድናደርግ እፈልጋለሁ። እሺ ደስ ካለሽ አይገርምም መጀመሪያ አንተን ፍቃድ ልጠይቅ ብዬ ነው እንጂ የሆነ የማውቀው የማህጸን ስፔሻሊስት አለ እሱን አናግሬው ነበር የምርሽን ስለዚህ አሁን ላይ ከድሮ የበለጠ የልጅ ፍላጎት ይጨምሯል ማለት ነው ሴት አደል መቼም ትንሽም ቢሆን መስጋት አይቀርም ታውቂያለሽ አሁንም ቢሆን ትልቅ ስጋት አለ የምን ስጋት ውዴ ምናልባት መውለድ ባልችል እሷ ምን ትሆናለች ብዬ እያሰብኩ ነበር እስካሁን ምን ሆንኩ ደሞ ካልሆነም እንደ በፊታችን እንቀጥላለን። በእርግጥ እንዲሆን እንጸልያለን። በዛ ላይ ደግሞ ፈጣሪ የሚረዳናል አምናለኝ። ፍቅር ቆንጆ ድጌ ነው የሰራ። በጣም ታፍታ የእኔ ባለሙያ እስኪ እዚህ መኪና ክራይ እየደረሰ ነው። ለነገሩ ቲጂ ሀብታም ልትሆናል። ሁሉም ነገር ለእኔ ያሽቃብጥልኛል። አይ ዘርፌ፣ እንደ ቀልድ ያወራ ነው ነገር በሙሉ እውነት ሆኖ ይቀር። ለማንኛውም ግን እቺ ሉላ የምትባል ሴት እርጉዝ ሆና እዛ ቤት እንድትገባ ማድረግ የለብኝም። ይህ ፕሮሰስ ምን ያህል ጊዜ እንደሚቆይ ማን ያውቃል? እቺ ቡዳ ቤዛን መስላ እዛ ቤት ካስገባት በኋላ ሌላ ችግር እንደማትፈጥር ተስፋ አለኝ። እኔ እምልሽ እንዴት ነው ግን እኔ እንደዚህ ልታምኚኝ የቻልሽው? ማለት ማለቴ እዛ ቤት ቤዛ ሆኜ ከገባሁ በኋላ አላቅሽም ብልስ ም? ከዚህ በኋላ ከሉላ ጋር የማደርገውን ነገር በቪዲዮ መቅረጽ አለብኝ ማለት ነው። እያደረገች ያለችው ነገር ወንጀል መሆኑን ማወቅ አለባት። ምን ሆነሽ ነው የቆየሽው? የምር ግን ልጄን ከዚህ ውረስት አልሽ? ምን ሆነሻል? ምንም ነገር ማድረግ ከፈለግኩኝ ወደ ኋላ አልልም። እርግጠኛ ነኝ። ማረጋገጥ ትፈልጊያለሽ? ብቴ ልጄ በጣም ነው የናፈቀችኝ። አንቴ ድምጿ ተረጋጊ ላሰማሽ እኮ ነው ሄላ እስከ አንዴ ስልኩን ለህጻኗ ስጣትሉይ ደህና ነሽ የምር ግን አንቺ ነሽ አለሁ። ደህና ነኝ። ምን እያደረግሽ ነው? ላዋራት እንጂ ልጄ። አይዞሽ እኔ እኮ እንደዛ ጨካኝ ዶክተር አይደለሁም። የምፈልገው መረጃ ብቻ ትሰጭኛለሽ እሺ? ቆይ ከእኔ ምንድን ነው እምትፈልጊው? ቤዛ ቤት ስላለው ነገር ሙሉ መረጃ እንድሰጭኝ እፈልጋለሁ። አስታውሺ መረጃው ትክክል መሆኑን ለማወቅ ምናልባት የማጣራት ስራ እሰራለሁ። እየነገርሽኝ ያለው ነገር ውሸት ቢሆን ግን ቤዛውን በጣም ደህና ናት። ከሱራፌል ጋር ታርቀው እንደ ድሯቸው ፍቅር በፍቅር ሆኗል። ይህንን ነው አይደል መስማት የምትፈልጊው? ያ ሱራፌል የሚሉት ሰው አስመሳይ ሰው እንደሆነ አውቃለሁ። አስመሳይ ቢሆን ኑሮ ቤቱና ንብረቱን በእሷ ስም ያደርግላት ነበር። ቆይ እስኪ አንዴ ሱራፌል ሙሉ ንብረቱን በስሙ አድርጎላታል እያልሽ ነው? እኔም እነሳሚ ሲያወሩ ነው የሰማሁት፣ ግን ትክክለኛ ውሬ እንደሆነ እርግጠኛ ነኝ። ከነሳሚ ጋርም ታርቀዋል። እንደውም ትናንትና እራት ቤት ጋብዘዋቸው ነበር። እኔ ይህንም በፍጹም አላምነም እነሳሚ ቤዛ ቤት ራት መጋበዛቸው ነው? ሱራፌል ያንን ቤት በቤዛ ስም ማዞሩን ነው እንጂ ይሄ ዜና ደስ ይልሻል ብዬ አስቤ ነበር። ለነገሩ ከመጀመሪያው ጀምሮ እያስመሰልሽ እንደሆነ ገምቼ ነበር። አዎ ቲጂ፣ ለሁላችሁ ማስመሳይ ሴት ነች አደል? እኔም እኮ እንደእናንተ የሚያዝን ልብ ተሰጥቶኛል። ቤዝዬ በመጨረሻም ስለተሳካላት ደስ ብሎኛል። ግን ደግሞ አንድ ነገር ውስጤን እየተሰማኝ ነው። ምንድን ነው እሱ? እርግጠኛ ነኝ አድርጎታል ይሄ ተረገመ። አልገባኝ፣ ምኑን ያደረገው? በስሟ ያሰራላት ካርታ ፎርጅድ ነው። እሱ የድሮ ነው፣ የአሁኑ ግን ትክክለኛ ነው። ከዚህ በፊት ፎርጅድ ወይም ፌክ ካርታ አሰርቶላት ነበር። ሳሜ ነገረኝ ነው እየነገርኩሽ ያለሁት። እኔ ከዚህ ታሪክ ወጥቶ ቆይቻለሁ። ከዚህ በኋላም ደግሜ መግባት አልፈልግም። እባክሽ ነው አሁን ልጄን ስጪኝና እኔ ልሂድ። ለምጠይቅሽ ጥያቄ መልስ ብሰጪኝ አይሻልም? አዎ አሰርቶላት ነበር። እሷ ተጠራጥራ ቼክ ስታስደርገው ፎርጅድ መሆኑን ደርሳብን ነበር። እና ከዛ በኋላ ቤዛ አመነችው እያልሽ ነው? ቤቱን ጥላ ልትሄድ ስትል ፌክ ካርታውን ያሰራሁት አንቺን ለመፈተን ነው ብሎ ራሷን ይዞ ሄዶ በህጋዊ መንገድ ካርታውን በስሙ አድርጎላታል። ለካ እዛ ቤት ብዙ ትሪት አምልጦኛል ባክሽ። ቆይ፣ ይሄ ሁሉ ነገር ሲፈጠር ትጅ የት ነበረች? አሁን ሲመስለኝ የምፈልጊውን ነገር አግኝተሻል። በቃ ልጅን ስጭኝና እኔን ከዚህ ታሪክ ለመጨረሻ ጊዜ አሰናብችኝ። ሳሚ ከሆነ ይህንን ሁሉ መረጃ የሰጠሽ፣ በእርግጠኝነት አሁንም ድረስ ቅርበት አላችሁ ማለት ነው። አይ የለኝም፣ እንደውም እዚህ ነገር ውስጥ የከተተኝ እሱ ስለሆነ ተጣልተን የተለያየ ነው። ታዲያ ምን ችግር አለው? ድጋሚ የትታረቁና ሌሎች መረጃዎችን ታመጭልኛለሽ። ቆይ ከዚህ በላይ ምን መረጃ ፈልገሽ ነው? እርግጠኛ ነኝ ይህንን መረጃ ዶክተሩ ቢያገኝ ጓደኛዬ ከነ ባሏ ነው የሚያጠፋቸው። ሮቤል ሽንፈት አይወድም። ጎበዝ ተጫዋች ነው እንጂ አንድም ቀን አሸነፈው አያውቅም። እንዴ፣ ለምን ነው ቆይ ይሄን ሁላ ነገር ለኔ የምትነግሪኝ? ያ ዶክተር ልጅሽን እኔ እንዳሰረኳት በፍጹም ማወቅ የለበትም። ለእሱ አታስቢ፣ ልጄን ብቻ ስጭኝ እንጂ፣ ይህን ከተማ ጥዬላችሁ ጠፋለሁ። ለማንኛውም ቀሪ መረጃ እስከምታመጭ ድረስ ልጅሽ በክብር እኔ ጋ ትቆያለች። ቆይ አንቺም ልጄን አፍነሽ የምትጫወች ብኝ ከሆነ ከዶክተሩ በምን ተቻልሽ? አረ እባካችሁ በነፍሴ አትጫወቱብኝ። ቆይ ግን ትንሽ እንኳን አላሳዝናችሁም እንዴ? በመሀል ቤት ያለ ጥፋቷ የምትሰቃየው ትንሽዬ ልጅ አታሳዝናችሁም? ልጅቷን አገኛት እና ካላገኛት ምናባ ልትሰራ ደወልክ? እዚህ ስልክ ነው ይሰማኛል። ይቼ ነጻ ልጅ ማግኘት ካልቻት ምናባ ነው የምትሰራው? ልጅቷን ካላገኛት ደግመህ የእኔ ስልክ ነኝ እንዳትደውል

ድሮም ሽልጥጥ መሆንን አቅ ነበር። ይሄ ሰውዬ ይቅርብን፣ ያስበላናል እያልኳት ነበር። እና እሷ ምን አለች ታዲያ? መድኃኒቱን የቀመመው ሌላ ሰው ነው። ከፈለሽ ስልኩን ሰጥሽና ትደውይለታለሽ። ሰውየው እንዳለው ከሆነ ግን መድኃኒቱ በተወሰደ በትንሽ ሰዓታት ውስጥ ከሰውነት ውስጥ ይጠፋል ብሎኛል። እሱን ነግረኛል። እኔ ምልሽ ቤዛና ሱራፌል መቼም ከእሷ ፍቅር እንዳልያዘው እርግጠኛ ነኝ። እሷ አታስብ፣ ሱራፊል ከኔ ነው ኃይለኛ ፍቅር የያዘው። ስለዚህ አድርግ ያልኩትን ነገር በሙሉ ሳያንገራግር ነው የሚያደርገው። አኒቨርሰሪያቸው ነገ ነው አይደለ? ነገ ምሽት ነው ከሱራፊል ጋር መርዙን ለመስጠት ያሰብ ነው። እንደዛ ነው አደል ፕላኑ? አዎ፣ ግን ለምን እንደሆነ አላውቅም። ሱራፊል፣ ምንም ውስጤ ሊያምነው አልቻለም። ምንም ለምን እንደዚህ አልክ? እኔ እስካየሁስ ድረስ ለስራው በጣም ብቁ ነው። እኔ ግን አላመንኩበትም፣ ለምንደሆነ አላውቅም። ከኔ ፍቅር ስለያዘው አድርጉሉ ያልኩትን ነገር ያደርጋለች። በእርግጥ ከእሷ ፍቅር ይዞ ነበር፣ አድርጉሉ ያለችኝ ነገር ለማድረግ ተስማምቼ ነበር። ግን ሁሉንም ነገር ስህተት መሆኑ የገባኝ ቆይቶ ነበር። ቤዛ በጣም ምስኪን ሴት ናት። ምናልባት ይህን ምስኪንነቷን ብታቅ ኖሮ አንተም ከማሳዳድ ይልቅ ታዝንላት ነበር። መቼም ለነሱ አላዝን። መቼም ቆይ፣ አንተ እኔ ስላሳለፍኩም ነገር ምን ታውቃል? አባቴ እናቴ ታማ ለሕክምና ወደ ውጭ ይዟት ሲሄድ ያኔ ነበር ለቤዛ አባት ሁሉም ነገር በውክልና የሰጠው። እሱ ግን ምን አደረገ? ሙሉ ውክልናውን ተጠቅሞ ድርጅቱን በስሙ አርጎ ጠበቀው። ታሬን፣ ጥፋት የሠራው አባቷ ነው እንጂ ሷ አይደለች። እሷ በምን ጥፋታው ትቀጣ? እኔስ ቆይ በምን ጥፋቴ ነው መቀጣው? እናትና አባቴ ሲገደሉኮ ባይኔ በብረቱ ቤት ውስጥ ቆየኮ ነው ያየሁት። የ9 ዓመት ልጅ ነበር የቤዛ አባት ቅጥረኞች ቤታችንን ሰብረው ሲገቡ አስታውሳለሁ። አባቴ እኔ እንዳይገሉኝ አልጋ ስር ከተተኝ። ከዛ በኋላ ግን እናትና አባቴ ሲገደሉ በአይኔ በብረቱ ነው ያየሁት። በእርግጥ ጉዳት ይገባኛል። አንተ የነበርክና ነው ህመሙ የሚገባ። ህመሙን ማቀው እኔ ብቻ ነኝ፣ ቦታው ላይ የነበርኩት እኔ ብቻ ነኝ። እሺ ለማንኛውም ቤዛ ከአንተ ጋር እርቅ ማውረድ ትፈልጋለች። ስለዚህ በአሁኑ በደንብ እንደተዘጋጀውላት፣ አውቃ ፈርታለች ማለት ነው። ምን ልታደርግ ነው? አንተ መቼ ነው ከጉልበት ከፍ ብለህ በጭንቅላት ማሰብ ትጀምሮ? ትሰማኛለህ? ለመጨረሻ ጊዜ ምክሬን ስማ፣ አንተ ከዚህ ነገር ውስጥ ውጣ። የት ነው የምወጣው? ቤዛኮ ሚስቴ ብቻ ሳትሆን ህይወቴ ናት። ነው ስለዚህ ሚስትህንም ህይወትህንም እነጥቃለሁ ማለት ነው። እንዲያውም ቁጣ የሚያጠነክርልህ አንድ ነገር ልጨምርልህ፣ ቤቱን በስሙ አዙሪያለሁ። ምን ሱራፊል፣ አታደርገው? ለምንድን ነው መጀመሪያ የምናበረኝ ነው። ሁሉም ነገር እኮ ይሷ ነበር። አሁን ግን ከሷ ፍቅር አግኝቻት ማና ቤቱን በስማም ታዞርበት ማና ባክስ፣ ስለሆንክ ነው እውነቴ። ለአንተ ድሮም አሁንም ቅጣት አከርርሬ የለኝም። አጠፋው ነው ዙረህ። አንድ ያልገባ ነገር ቢኖር ቤቱና ንብረቴ በእኔ ስም ቢሆን ለአንተ አሳለፍ የምሰጥ መስሎ ነበር። ያንተ ጨዋታ እኮ ያኔ ሳሚ ሲያከሽፈው ነው ያለቀው። እኔ ግን ገና እየጀመርኩ እንዳለ እየተሰማኝ ነው። ይልቅ ከዚህ በኋላ ላታሸንፍ ነገር፣ ጊዜህን በከንቱ አታባክን። እንደ ብልዎቹ ወደ ሰላም መንገድ ብትመጣ ይሻላል። ሲጀመር አንተ የበቀጥም አስክሮ ነው እንጂ ከሌላ ያነሳ ሀፍት ኖሮ አይደለም። አሁን ለተናገርካል ነገር በሙሉ በእጥፍ ዋጋ ትከፍላለህ። ዋጋ አስከፍላለሁ ሲሉ ዋጋ መክፈልም አለ አቶ ሮቤል። ወይኔ፣ ወይኔ፣ እገላችኋለሁ እያለ ደግሞ ቤት ገብተሽ ነው? ደህና በር እንዳለው ሰው ቤት ገብተሽ ነው ያለሽ እንዴ? ይልቅ አክስትሽ እንዴት ናት? ዶክተሮቹ በፍጥነት ዲያሊሲስ መጀመር አለባት ብለዋል። ለሱ ደግሞ ገንዘብ ያስፈልጋል። ደግሞ በሳምንት ሶስቴ ነው የሚደረገው። እኔ ደግሞ እጄ ላይ ያለውን ገንዘብ በሙሉ ጨርሻለሁ። እሺ ምንድነው የሚሻለው? አክስቴን ለምኜም ቢሆን አሳክማታለሁ። አልገባሽም ችግሩ እኮ የገንዘብ ብቻ አይደለም ቆይ ዶክተሮቹ በፍጥነት ንቅለ ተከላ ማድረግ አለባት ካሉ ኬት አምጥተሽ ልትሰጫት ነው ነው ወይስ እሱንም ወጥተሽ ልትለምኚ ነው እኔ አሁንም ቢሆን በልጄ አልደራደርም ቆይ አንቺስ ብትሆኝ ገንዘብ ያስፈልግሻል አይደል እንዴ አሏሽም ለመኪና ኪራይ የሚሆን ገንዘብ አጥቼ መኪናውን መልሻታለሁ መጀመሪያውኑም እኛን ለማማለል ብለሽ ነበር መኪናውን ያመጣሹ ልክ ነሽ እዛ ጋር በጣም ተሳስቻለሁ አንቺ ሞን ሻክስትሽ በቀላሉ የምትታልሉ ሰዎች አይደላችሁ አሁን ግን ያንን ማድረግ አያስፈልግም። ቢገባሽ ያክስትሽ ነፍስ ያለው እኔ እጅ ላይ ነው። ግድ የለሽም በቃ እርግዝናው እንዳይታወቅብኝ የተቻለኝም በሙሉ አደርጋለሁ። ለአንቺ ብዬ እኮ ነው። ሉላ አንቺ እርጉዝ መሆንሽ ከታወቀ ሱራፌል ከሳሚ እንዳረገሽ ነው የሚጠረጥረው። ያኔ ሲጣርጎ ነው የሚገልሽ። እንደዛ ከሆነ ለእኔ አታስቢል። አንቺ ከሞትሽ ደግሞ እኔ እንዴት ገንዘቤ ማግኘት እችላለሁ? ቆይ አንቺ ቅድ በትክክል ምንድን ነው ቤዛኖኝ? የዛ ቤት ገብቼ ሀብቱን ሁሉ በእጄ እንዳስገባውነ በእጄ እንዳስገባው ማለቴ ለአንቺ አሳልፌ እንዲሰጥሽ። አዎ ያንን ሀብት ምንም ነገር ሳታስቀሪ ለእኔ አሳልፈሽ ትሰጭኛለሽ። በነገራችን ላይ ቤቱን በስሟ መሆኑን አረጋግጫለሁ። ቆይ ሁለቱ ሕጋዊ ጋብቻ የላችሁም እንዴ? ቢኖራቸውም ከጋብቻ በኋላ ያፈሩት ይሄ ነው የሚባል ንብረት የላቸውም። ስለዚህ መፍጠን ይኖርብናል ማለት ነው። እሺ ተስማምቻለሁ። ልጅሽን ምንም ነገር አናረጋትም። ለአድርግ ብቲ መጀመሪያውኑ የሚፈቅድልሽ ሰው የለም ገና ለገና ፊቴ ገንዘብ ያወጣል ብለሽ ብዙ ባትኩራሪ ጥሩ ነው። እሺ በቃ ይሄንን ነገር ቶሎ እናድርገው። እንዴ ቆይ እንጂ ምንድን ነው እንደዚህ መፍጠን ሰሚኛል አክስቴ እኮ እዛ ብቻዋን እያጣጣረች ነው። መጀመሪያ እዛ ከመሄዳችን በፊት ብዙ ቅድመ ሁኔታዎች አሉ። ቆይ ቤዛ ከጸባዩ ጀምሮ ሁሉ ነገር እንዳንቺ ነው አላልሽም እንዴ? ለምሳሌ እንጦቹ ነጭ፣ ቤዛ ደግሞ ጥቁር። አየሽ አይደል በመሀላችሁ ያለውን ርቀት እና የሷን ባህሪ እስክታስጠኝ ድረስ ታዲያ አክስቴት ሙት። ምናልባት የምንስማማ ከሆነ ኩላሊት የሚለግስ ሰውም ላመቻችልሽ ይችላለሁ። ምን ሽን ከኔ ነገር ላንቺ የሰጠሽ ማን አባቱ ነው? እኔ አንተ ሽን ፈልግ፣ አይደለም ይህን ነገር ያደረገው አንተ ትነግርኛለሽ። ቻን ነግር፣ ማን ነው ሳሚ? ሳሚ ነው። ሳሚ አንቺም ልጄና ገታሽ የምታቆያት ከሆነ ከዶክተሩ በምን ተሻልሽ ታዲያ? እንዴ ቆይ ትንሽ እንኳን አላሳዝናችሁም እንዴ? አረባካችሁ ካቹ በነፍስ ያትጫወቱብኝ በመሃል ቤት ያለ ጥፋቷ የምትሰቃየው ልጅ ትንሽ እንኳን አታሳዝናችሁ ለማንኛውም ሮቤል አግኝቶሽ ስለ ልጅሽ ሊጠይቅሽ ይችላል ልጄን ያስለቀቀችልኝ ቲጂ ነች ቲና የምሬን ነው ልጅሽን እስከ መጨረሻው ታጫታለሽ አልልም በፍጹም ያንቺን ስም አላነሳም እና ማን ያስለቀቃት ካለሽ ማልቲ ነው ቆይ ለምን ልጄ እኔ ጋ እንዳለች ነግረዋለሁ እኔ ደግሞ እንድትነግር ይፈለግኳ ይኸው ልጅሽን አስለቀቄ ሊሰጥሻለው ልጄ አምልጣ ነው እለዋለሁ የቺ ቆጫጭ፣ ከዛ ሁሉ ጋርዶሽ እንደማታመልጥ በደንብ ያውቃል። የማይመስል ነገር አትጠጋሪ። እና ሺ ማን አስመለጣት ልበለው? ሳሚ ምን አላደርገው። የማታደርጊው ከሆነ ልጅሽን ታጫታለሽ። ከዚህ በላይ ባታስለፈልፊኝ ደስ ይለኛል። ቆይ አንቺ ሳሚን እዚህ ነገር ውስጥ ማስገባት ለምን ፈለግሽ? ያንን እስስት አላምነውም። ምናልባት ጓደኛን የቀረባት አጉል ተቆርቋሪ መስሎ የሆነ ነገር ለማድረግ ቢሆንስ? ሳሚ ቤዛን አይወዳትም፣ ገንዘቧን ግን በፍጹም ሊጣል አይችልም። አየሽ የእኔን ስራ የቤዛን ጠላቶች እየተከታተሉ ከስራው መንቀል ነው። እሺ በቃ ሳሚ ነው እላለሁ። አሁን ልጄን ስጪ። ስታይ ጡጦ ምጠባ ህፃን ልጅ መስልሻለሁ። መጀመሪያ ይሄንን ስራ ጨርሽ። ሳሚ ሜርቻል ሻው እናት ጋር ምን ልቅሽ? እዚ አይ አይ አይ ምርቻል ወይኔ! ሮቤል! ወይኔ! ሮቤል! ሳሚ ገላለ ስጋን ቆር አርጀ ወይኔ! በአንድ በኩል ሮቤል በጣም እያሳዘነኝ። ምን ነው ሰውዬ፣ ሰሞኑ በጣም አሳዘነኛ። በዛ ውሸቱን ይመስልሻል ማለትቴ ቤተሰቦቹ ሲገደሉ እኮ እሱ አልጋ ስለሆነ እያያቸው ነበር። እኔ አሁንም ድረስ አባቴ ነፍሰ ገዳይ እንደሆነ አላስብም። ቆይ፣ እኔ ፍቅር አባትሽን ይህን ያህል ታውቂያቸው ነበር? አባቴ አይደል እንዴ? እንዴት ነው የማላውቀው? ቆይ ግን ለምንድን ነው ስለዛ ሰውዬ ይህን ያህል እየተቆረቆርክ ያለኸው? እሱም አሁን ላይ ቤተሰቦች ነፍሰ ገዳይ መሆናቸውን ብታረጋግጪ ምን ታምጫለሽ? ሮቤል ያለው ለአባቴ ብቻ አይደል እንዴ? ለምንድን ነው ቤተሰቦችሽ እያልክ ያለኸው? ቤዛ፣ በጣም እየተቆጣሽን እኮ ነው መጀመሪያ ሰላም እና ወርድ ብለሽ ሀሳቡን ያመጣሽ እኮ አንቺ ነበርሽ። ሰላም የሚፈልግ መስሎኝ ነበራ፣ እሱ ግን አሁንም ድረስ በጡንቻው ነው የሚያስበው። እሺ በቃ እንቶ ሱሬ፣ እኔ አሁን ያገኘሁት ሰላሜ እንዲደፈርስብኝ አልፈልግም። እኔም አልፈልግም። እኔ ይሄ ውሃ ቅዳ ውሃ መልስ የሆነ ህይወት በጣም ሰልችቶኛል። በቃ የተረጋጋ ህይወት መኖር ነው የምፈልገው። ሱሬ፣ እሺ በቃ ይቅርታ። ይቅርታ አልኩሽኩ። ስለ ሮቤል ያነሳሁት እኔ ነኝ። እኔ ነኝ ይቅርታ ማለት ያለብኝ። ደግሞ ከዚህ በኋላ አንቺ ምንም ነገር መፍራት የለብሽም። የአሮቤል የሚባለው ሰው ከዚህ በኋላ አጠገብሽ እንዳይደርስ አስጠንቅቄዋለሁ። አመሰግናለሁ። እ እና ምን አሰብሽ? እኔ እያሰብኩ ያለሁት ስላክስቴ ብቻ ነው። በኋላ አርፍደን እንዳላጣት እየፈራሁ ነው። ነገሮችን እስካስተካከል ድረስ ለዲያሊሲስ የሚሆን ገንዘብ እኔ እፈልጋለሁ። ነገሮችን አስተካክለን እዛ ቤት እስክንገባ ድረስ ቢያንስ ነብሷ ማቆየት እንችላለን። ምን ላርግ? ይሄ ደግነቴ ነው ከሰው በታች አርጎ ያስቀረኝ። ቆይ ኩላሊቱን ይለግሳል ያልሹ ሰው ማን ነው? እሱን ለጊዜው ሚስጥር እናርገው። መቼም አንች አቶኝ ይማራል። የዋህና መልካም ሴት ናት ብለሽ ነው አደለ? ይህንን እያልሽ ያለሽው ቢሆን ደስ ይለኝ ነበር። ግን እኔ ስፈጠርም አንድ ኩላሊት ብቻ ነው ያለኝ። መቼም እንደዚህ አይነት ነገር ሰምተሽ ይሆናል ብዬ አስባለሁ። እሺ፣ ያ ሰው ከኔ ምንድን ነው የሚፈልገው? ከሰውየው ጋር ሳይሆን ከኔ ጋር ነው የምትደራደሪ ማለት? አሁን ሌላ ምርጫ እየመጣልሽ ነው፣ ወይ የአክስትሽን ህይወት ወይ እዛ ቤት ገብተሽ ቤዛን ሆነሽ የምታገኘውን ሀብት። አልገባኝም። አክስትሽ ኩላሊት የምታገኘው አንቺ ቤዛን ሆነሽ እዛ ቤት ከገባሽ በኋላ የምታገኘውን ሀብት በሙሉ በስሜ ስታዞሪልኝ ብቻ ነው። አሁን ስገባሽ እና በገንዘቡ ኩላሊት ልትገዥላት ነው። ምን አገባሽ? ዋናው ነገር አክስትሽ ኩላሊት ማግኘቷ አይደል? እሺ። ብቻኔ አክስቴ ትዳንልኝ እንጂ ስለ ሌላ ጉዳይ ምንም አይመለከተኝም። ስለዚህ ተስማምተናል ማለት ነው። አሁን ስለ ቤዛ ባህሪ በደንብ አስጠናሻለሁ። ከዚያ እዛ ትልቅ ቤት ቤዛ ሆነች ትገቢያለች ማለት ነው። ተስማማ። አሁን ነገሮች ከምትጠብቂው በላይ ጥሩ ሆነው ልሻል። ቤዛ በእርግጥ ያንን ሁሉ ሀብት ከሉላ እንዴት መንጠቅ እንዳለብኝ እቅድ አላወጣውም ነበር። እድሜ ላክስቷ ጥሩ ሳታመመች። አሁን ዋናው ስራ ገና ነው እንግዲህ። ዛሬ መኪና የለም። ሁላይ ሞላ። እኔ እምልሽ ሀብታም ስለመሆን ግን አስበሽ ታውቂያለሽ? እኔ ሌላ ነገር ለማውራት አይደለም የመጣሁት ልጄን ለመውሰድ ነው የመጣሁትኝ። ለሮቢ ልጄ ሳሚ ልጄ እንዳስለቀቀኝ ነግር ይልሻለሁ። እስኪ ስለ ልጅሽ አባት ንገሪኝ። ልጅሽን ይረዳ ወይስ ከናካቴው የለም? አልገባኝም። ምንድን ነው ማወቅ የፈለግሹ? በዚያ ላይ ልጅሽ ታማሚ ናት። ስለዚህ ብዙ ገንዘብ ያስፈልግሻል። ደስ የሚለው ነገር ደግሞ አንቺ ለልጅሽ ስቲ ማትከፊው መስዋዕትነት የለም። እባክሽን ከዚህ በላይ ምንም ነገር እንዳደርግ እንዳጠይቂ አይሶሽ። ይሄ ኮ ከሮቤል ጋር ወይም ከሳሚ ጋር የሚያገናኘው ነገር የለም። ምንም ቢሆን አላደርግም እያልኩሽ ኮ ነው። ታውቂያለሽ፣ አንድ ጊዜ ሶሻል ሚዲያ ላይ የሰማሁት ነገር ነበር። እዚሁ አፍሪካ ውስጥ የተፈጠረ ነገር ነው። ውይ በፈጠረች እኔ በጣም እየደከመኝ ነው። ልጁን ለፍቅረኛው አይፎን ለመግዛት ሲል ኩላሊቱን ሸጠ የሚል ዜና አልሰማሽም? ይሄ ታዲያ ከኔ ጋ ምን ያገናኘዋል? አንድ በጣም ወዳ ታክስት ነበረችኝ። እንደናትም እንደ አባትም ሆና ነው ያሳደገች እና ብታይ አሁን ላይ ሁለቱም ኩላሊቷ ፌል አድርጎ ሆስፒታል ተኝታለች። በዛ ላይ እንዴት ያለች የናጠጠች ሀብታም መሰለችሽ። ቆይ አልገባኝም፣ ምን እያልሽ ነው ያለሽው? አንቺ ኩላሊትሽን እንድሰጫ ትፈልጌ ነበር? ምን? አሁንም ቢሆን ልጅሽን ያለ ሀሳብ እንድታሳድግ የሚረዳሽ ገንዘብ እኔ ጋር አለ እያልኩሽ ነው። መልስሽን እየጠበቅኩ ነው።